እግዚአብሔር በሰጣችሁ ነገር ላይ እንግዳውን እስቲ። እግዚአብሔር ባልሰጠው ነገር ላይማ ሲጀመር ምንም ባለቤት ያደርገዋል። እግዚአብሔር የሰጠ ነገር ላይ እንግዳ አይ ያጅ ነኝ መሰሉት ኢሚቴት አርጉት። ክብር ለኢየሱስ። ሲሆን በቃ በትጋት ነው መሬት ላይ የሚሰራው የተስፋ ቃል አይዋሽኝ አይዋሽኝ። እምነት ምን አይነት ጠንካራ ነገር ነው። ፋውንዴሽናል ነገር ነው። እምነት አየ ከምትነካው በላይ ያስረዳል። ይሄ መሬት እውነት እንዳልሆነ እንደሚያረጅና እንደሚያልፍ ማን ያስረዳ? እምነት። አብርሃም ይስሐቅን አንጣ ሲለው ከይስሐቅ በላይ አብርሃም እግዚአብሔርን ይወደዋል ማለት ነው። ይስሐቅን ያልከለከለው ከይስሐቅ የበለጠ እግዚአብሔርን ይወደዋል። ተወዱታላችሁ እናንተ ከይስሐቅ የበለጠ እግዚአብሔር። ምንም ተስፋ በሌለበት አብርሃም ተስፋ ይዞ አመነ። ከዛስ የእግዚአብሔርን የተስፋ ቃል አልተጠራጠረው። ሰው በጣም እግዚአብሔርን አንድርስታንድ ሲያደርገው የሴኪውሪቲ ጥያቄ አይኖረው። ይገለኝዮን አይፈራም፣ ይጥለኝዮን አይፈራም። በወድቅም እጁ ላይ ነው። ቢገለኝም እሱ ፈልጎኝ ነው ነው፣ በጣም ስለሚወደኝ ነው። ናካለኝ ምሰሏቸው ተብሎ እነማ ለምሳሌ ሲሉ አንደኛ አብርሃም፣ ሌሎችም አሉ የብሉይ ኪዳን የእምነት ጀግኖች የእምነት አባት ይሄ ሰውዬ ነው። ሌሎቹ ግን ጀግኖች ጭምር ናቸው። አምነው ሞቱ የተባሉ አምነው ጸንተው የተሰጣቸውን የተስፋ ቃል አልያዙትም፣ ግን ከሩቅ ሰላም አሉት። እርግጠኛ ነበሩ፣ አመኑ፣ ታገሱ። በእርግጠኝነት አምነው ሞቱ። እንደሚጨብጡት እርግጠኛ ናቸው። እምነት፣ ትዕግስት መውረስ፣ ተስፋ መውረስ ሦስቱም ቀላል ነገር አይደለም። የከበሩ ናቸው። እጅግ በጣም የከበሩ ናቸው። ኢንሄሪታንሱን የሚወረሰውን ነገር ግን ለመያዝ ወይንም የሚወረስ ነገር አለ ብሎ ያንን ለመጨበጥ ማመንና መታገስ ምንም ጥያቄ ውስጥ የሚገቡ ጉዳዮች አይደሉ። ትዕግስት በጽናት ነው የሚፈተነው እምነት በስራ ነው የሚፈተነው። አንድ ጉዳይ ላይ በጣም የጸና ሰው በጎ ሚሆን ክፉ ሚሆን ያገኘዋል። አንድ ጉዳይ ላይ የተጋ ሰው ባይዘዌ መጨበጡ አይቀርም። የቀረቡልንን ሰዎች ዝም ብላችሁ እያቸው። ለምሳሌ አሁን የቀረበውን ሰው እየቶ አባታችን አብርሃም ከብሉይ ኪዳን ተሻገረ። ከመጡ ሰዎች እንደ አብርሃም አይነት ትልቅ ሰው የለም። ባይዘዌ አብርሃምና ሙሴ ናቸው ዋናዎቹ። እንደ አብርሃም ግን በሁሉም በሁሉም የአዲስ ኪዳን መጽሐፍት ላይ ከጌታችን ከኢየሱስ ክርስቶስ ጀምሮ እስከ መጨረሻው ድረስ እንደ አብርሃም ብዙ ጊዜ ስሙ የተጠቀሰ ሰው የለም። አሁን ሌላ ሰው አመነ ቢባል አትሊስት አብርሃም ከፊቱ አለ። አብርሃም ከፊቱ የእምነት አባት የለውም፣ የመጀመሪያ ነው። እግዚአብሔር ራሱ ሲጠራ የአብርሃም ተብሎ ነው የጀመረው። ከፊቱ እከል የሚለው ሞዴል የለውም። አብርሃም የኛ አይነት ነው። እንደምታውቁት ያመነ አሕዛብ ነው። እስራኤል ምናምን የተመረጠና የሚባለው በዚህ ከሱ በኋላ ነው። አብርሃም ያመነ አሕዛብ የኛ አይነት ነው። አሕዛብ ነበረ አምኖ ነው። እግዚአብሔር ለአብርሃም ሲገለጥለት አብርሃም ያንን የእግዚአብሔርን ብርሃን አየ። እግዚአብሔር የተገለጠለት ቀን ተስፋን የሰጠው የተገለጠለት ቀን እግዚአብሔር የመጣ ቀን አብርሃም አለው። አብርሃም ነበር የመጀመሪያ ስሙ። አቤት አለ። ከአገር ከዘመድ ከአባት ቤት ውጣ አለው። ወዴት ሲለው፣ እኔ ወደ ማሳይህ ምድር ውጣ አለው። አብርሃም እግዚአብሔርን አምኖ ወጣ እና አብርሃም ወጣ። እግዚአብሔር አብርሃምን ሲያስወጣው ፕሮሚስ ያደረገለት ነገር ነበር። አንድ ሰባት ነገሮች እግዚአብሔር ተስፋ ገብቶለታል። ስምህን ገናና አደርገዋለሁ፣ እባርክሃለሁ፣ አበዛሃለሁ፣ የብዙ ሕዝቦች አባት አደርግሃለሁ የሚሉ በጣም ትልልቅ ሰባት በረከቶች አሉት። እስካሁን ድረስም በክርስቶስ ኢየሱስ በኩል የአብርሃም በረከት ወራሽነን ነን ኢብንኛ እና እግዚአብሔር ተስፋ ሰጠ። አብርሃም እግዚአብሔርን አመነ ነው የሚለው መጽሐፍ ቅዱስ። ምንም የተጨበጠ ነገር የለውም። እግዚአብሔርን እና ቃሉን ሰምቶ አብርሃም ተነስቶ ወጣ። አብርሃም አንድ ልጅ ሰጠውና እግዚአብሔር ዘርህን እንደ ምድር አሿ አደርግልሃለሁ ብሎ ቃል የገባው በሱ በኩል ነው። ይህንን ልጅ ነው አምጣና ሰው ያለው እና የብርሃኑ ጸሐፊ አንድ ልጅን ሰዋ ሲለው በእምነት አቀረበ ብቻ አይደለም የሚለው ዘር ይበዛል የተባለለትን ያንን ያቀረበው ነው። አብርሃም ግን ሞር አድቫንስ እግዚአብሔርን አመነ። አሁን ምንም በሌለበት በኔ መቶ ዓመት በሳራ ዘጠና ዓመት ነው የተሰጠን ይሄ ልጅ አው ይህን ልጅ ነው እግዚአብሔር የምድር ህዝቦች አደርገዋለሁ ያለኝ። አያሌ ህዝብ የሚወጣው ኔሽንስ የሚወጣው ከዚህ ልጅ ነው። አው መሲያኒክ ነው ይሄ ልጅ ላይኑ አው ይህንኑ ልጅ ነው አምጣና አረድ ያለኝ። አዎ፣ ለዚህም አምነዋለሁ። በጣም አብርሃም የእምነት አባት መሆን አለበት። አብርሃም ማን ሊሰዋንም፣ ሄጄ መስዋዕት የማደርገው ይሄን ልጅ ነው፣ አብሬ የምመለሰውም ግን ከዚህ ልጅ ጋር ነው። ሰውተን እንመጣለን አለ። ከማጋ ነው ይመጣው ከዚሁ ልጅ ጋር ማነው የሚሰዋው? ይሄው ልጅ እምነት ይሄ ነው። እምሰዋው ይሄን ልጅ ነው። አዎ፣ ሰውተን አዎ፣ አብረን አዎ፣ እንመለሳለን ከሞት ይነሳል፣ እግዚአብሔር የሞተ ያስነሳል ብሎ አመነ። ከሱ በፊት የሞተ ተነስቶ አያውቅም። ከሞት መነሳት የሚባል ነገር አይታወቅም። ባይዘዌት ትክክለኛ ቃሉ ከሞት ይነሳል የሚለው ሮሜ አራት ከ16 ጀምሮ ከሞት ይነሳል የሚለው ኔክሮስ ነው የሚለው ቃሉ። ኔክሮስ ማለት ተገንዞ መቃብር ውስጥ የገባውን አውጥቶ በህይወት ያኖራል ማለት ነው። ስለዚህ ይሄን ልጅ እሰዋዋለሁ ብቻ አይደለም ያለው፣ እቀብረዋለሁ። ከዛ እግዚአብሔር አውጥቶ ብዙ ህዝብ ያደርገዋል። አብርሃም ያመነው ባይ ዘ ዌይ መስዋዕት ላደረገው ስል በግ ይመጣል አይደለም፣ ሊትራሊ ይሞታል፤ ቀጥሎ እግዚአብሔር ያስነሳዋል። እንደ ሞተ ሰው ከሚቆጠር አስ ጉድ አስ ዴድ፣ ከሞተ ሰው የማይሻል መቀበርን የቀረው እንጂ ሰውየው በህይወት የለም ከዚህ ሰውዬ ህዝቦች አወጣለሁ ሲል እግዚአብሔር አብርሃም እንደዚህ ብሎ አመነ። የሌለውን እንዳለ አድርገ ምጠራ ነ እና ይስሐቅ የለም አንተ መተ ትጠረዋለ። አይ ጥላውን አይደለም የሚጠራው እግዚአብሔር ነው የሚጠራው። አንተ ስትጠራው አይመጣም። እግዚአብሔር አንተ ቤት ከጠራ ይመጣል። የጠራው ጥራው ጥራው፣ አይመጣም። እግዚአብሔር ይጥራው። እግዚአብሔር ለምን መሰለ ክሬኤተር ጋድ ከምንም ይፈጥራ። እኔ እናንተ ገጣጥመን ነው የምናገኘው። እግዚአብሔር ከምንም ይሁን ብቻ ነው የሚለው እግዚአብሔር ይሁን የሚለው ቃሉን ካወጣ ይሁን የሚለው ቃል ላይ ዲዛይኑ አለ። ዲዛይኑን አካል የሚያስይዝ ኃይል አለ። ስለዚህ እግዚአብሔር ይሁን ካለ የሚፈልገው ነው የሚሆነው። ሶቨሬን ነው፣ ሉዓላዊ ነው። የመጨረሻ ውሳኔ የእሱ ቃል ነው እና አብርሃም እንደዚህ አለ፣ አንተ የሌለ እንዳለ አድርገህ ትጠራለህ ሲለው እግዚአብሔር መጣ አይደል? መጣ። የዛሬ ዓመት ይስሐቅ እዚህ ቤት ይመጣል አለ። ሳራ ሁሉ ግራ ገብቶ ሳቀች የሚል ቃል። ከዛ አብርሃም የዛሬ ዓመት ወንድ ልጅ ሳራ ትሰጣለች ስል ሳራ ስትስቅ ለምን ሳቀች? አልሳቅሁም ስል ግድ የለም። ይስሐቅ ትይዋለሽ። መሳቋ እኮ ነው ልጁን። ይስሐቅ የሰማ ሁሉ ይስቃል አለ። ይኸው ዛሬ እናንተ ፈገግ ብላችሁ ነው ምስም። ክብር ለኢየሱስ ይሁን። በዓመቱ ወንድ ልጅ ተወለደ። እግዚአብሔር የሌለ እንዳለ አድርጌ የምጠራ ነኝ እና አስተማረው። ክሪኤተር ነኝ የሚለውን ቀጥሎ ሪዘሬክሽን እንደሞ አስተምርሃለሁ አለው። ሪዘሬክሽን የሚከናወነው በኢየሱስ ብቻ ነው። ከኢየሱስ በፊት ከኢየሱስም በኋላ ተጸልዮለት የሚነሳ ሪዘሬክሽን አይደለም፣ ሪሰሲቴሽን ነው። ተቀስቅሶ ነው እንጂ ተነስቶ አይደለም። ትንሣኤ ማለት ሞት ድል የሚነሳበት ነው። እግዚአብሔር ለአብርሃም ትንሣኤን ነው አንደርስታንድ እንዲያደረግ ትንሣኤ ነው እንዲገባው ያደረገው። ባይዘዌ የተኛ ይቀሰቀሳል አይደለም፣ የሞተ ይነሳል ነው ያለው። ሰውየ ሪዘሬክት ይዞት ሄደ። ልጁን ይዞ ሲሄድ ልጅ አብርሃም በዚህ አይነት መንገድ ባያምን ኖሮ፣ በዚህ አንደርስታንዲንግ ላይ ባይመሰረት፣ የአብርሃም እምነት አይገነጣጥልም እንደ ይስሐቅ ይስሐቅ ደግሞ የሚገርም ልጅ ነው እንጂ ምን አይነት ልጅ ነው! እየሄዱ እያለ አባቴ አለው አቤት ይሄው እንጨቱ አለው፣ እሺ፣ ይሄው ቢለው አለው እሳቱም እንጨቱም አለ። አዎ በጉ የታለ አለሁ፣ አንተ አብርሃም በሰላም እግዚአብሔር የሞት ያስነሳል የመቶ 14 ዓመት ሽማግሌ ተራራ አንተ ተደግፎ እኮ ነው የሚወጣው። የሞት ያስነሳል እያለ ሲል ልጅየው ገነጠለው ተቃል የታለ በጉ ሲል እሱ ነው እኮ ልጄ አለው አለ አፈስ አየ መስዋዕቱን በግ እግዚአብሔር ያዘጋጃል። ጎይንግ ተራመድ ዝም ብለ አንተን የሰጠኝ የሰጠኝሷም፣ ምን ማለት እንደሆን ታውቃለህ? አብርሃም ይስሐቅን አንጣ ሲለው ከይስሐቅ በላይ አብርሃም እግዚአብሔርን ይወደዋል ማለት ነው። ይስሐቅን ያልከለከለው ከይስሐቅ የበለጠ እግዚአብሔርን ይወደዋል። ተወዱታላችሁ እናንተ ከይስሐቅ የበለጠ እግዚአብሔርን እኛ ቤት ከአንተ እግዚአብሔር ይበልጣል አለው እግዚአብሔር ከጠየቀ አንተንም ቢሆን እሰጥሃለሁ። ታቀላለል አንተ ናና ሙት ቢልህ ይቀልሃል። ልጅን አምጣ ከሚልህ አንተ ብትሞት ምንም አይመስልህም። ልጅን አምጣ ከባድ ነው። ፔኑ ግን ይበልጥሃል አለው። እግዚአብሔር ይበልጣል። ካንተ የበለጠ እግዚአብሔር ነው። እወደዋለሁ እኮ ነው። እና ፔንፉል ነው መንገዱ፣ ቀላል አይደለም። ኢንጆይ አያረገውም። ሰፈር ነው የሚያረገው፣ ሲቃይ ነው ግን እግዚአብሔር ይበልጣል። እንደሚያስነሳ አምናለሁ። ለምን አብርሃም እግዚአብሔር የሞት ያስነሳል ብሎ ያምነው ለምንድን ነው? ተስፋ የሰጠው እሱ ነው። የህዝቦች አባት አረጋለሁ ያለው አይዋሸኝም፣ አይዋሸኝም በዚህ ልጅ በኩል ነው የህዝቦች አባት አረጋለሁ፣ አልዋሸኝም። አምጣና መስዋዕት አርግ ያለኝም እሱ ነው፣ አልዋሸኝም። ሰዋልኝ ያለኝ ህዝቦች በዚህ በኩል አሉ የሚያለኝ እሱ። ስለዚህ ህዝቦች የሚወጡ ከሆነ እኔ ገድየው አርጀው መስዋዕት ካረኩት በኋላ ይህንን ልጅ አስነስቶት ህዝቦች ይመጣሉ። ሁለቱንም ያለው እግዚአብሔር ነው፣ አያዋሽም። ምሰሏቸው ያለው እኮ ይህንን ነው። ዲ ምን አይነት እምነት ነው ጂሳስ? መንፈስ ቅዱስ መጥቶ የሁሉ ጸጋ ፈሶ በየቀኑ እየተገናኘን እየጸለይን እንኳን እንደዚህ አይነት እምነት አምኖ ለመራመድ ያለው ሲቃይ፣ ተዉት። በዚህ ሌቭል በጣም ጥቃቅን ነገሮችን ሰክሪፋይ ለማድረግ ያለ ሲቃይ፣ እምነት እኮ ነው እምነት በእግዚአብሔር ላይ ያለ የመደገፍ ልክ፣ ሰው በጣም እግዚአብሔርን አንድርስታንድ ሲያደርገው የሴኪሪቲ ጥያቄ አይኖረውም። ይገለኞን አይፈራም፣ ይጥለኞን አይፈራም። በወድቅም እጁ ላይ ነኝ ነው። ቢገለኝም እሱ ፈልጎኝ ነው ነው፣ በጣም ስለሚወደኝ ነው። ናካለኝ፣ ለምን እግዚአብሔር ማን እንደሆነ ገብቶኛል ነው። ካልገባ ነው የምትፈራው ካልገባ ነው ይጠለኛል፣ ብለም ፈራው። ማንዱ ሆነ ካወክ አንድ ልጁን ስለ እኔ ሲል መስዋዕት አድርጎ ያቀረበ አንድያ ልጁን ለእኔ ስል መስዋዕት ያደረገ አምላክ በሆነ ነገር ይጠለኛል? ስለማላቀው ነው። አብርሃም እግዚአብሔርን አንደስታንድ አድርጎታል። ከረንትሊ በዛ ሰዓት የነበረው ነገር ሳይ ተስፋ የለም። ምንድነው አብርሃም የያዘው ተስፋ? እግዚአብሔር የሰጠውን ቃል የተስፋ ቃል ምንም ተስፋ በሌለበት በዚህ ትንሽ ትንሽ በሚታሰብበት አይደለም። ምንም ተስፋ የለም። ዴድ ኢንድ፣ ዴድ ኢንድ። ምንም ተስፋ በሌለበት አብርሃም ተስፋ ይዞ አመነ። ከዛስ የእግዚአብሔርን የተስፋ ቃል አልተጠራጠረው። ተጠራጠረ ቢሆን ናቹራል። አልተጠራጠረውም፣ ተአምር አብርሃም ዝም ብሎ የሆነ ልጅ ማቅረብና አንድ ልጅ ተቀብሎ ከዛ በኋላ ልጁን አይቶ ድግስ ደግሶ መሞት ይሄ አይደለም። የገባው አብርሃም ወንጌል ገብቶታል። የኪዳን መጀመሪያ የእምነት መክፈቻ በር ላይ ቆሞ መጨረሻው ሆናየው። እምነት በጣም ከባድ ነገር ነው። የማናየውን የሚያስረግጥ አይደል? ያልነካነው ነገር ደግሞ እውነተኛ እንደሆነ የሚያስረዳ ነው። አላየውም እኮ እርግጠኛ ነው፣ እርግጠኛ ነው። አመነ፣ ከዛ ታገሰ። ከዛ ወራሽ ሆነ። ሶስቱ ተገጣጠመለት። እምነት ምን አይነት ጠንካራ ነገር ነው! ፋውንዴሽናል ነገር ነው እምነት። አየ ከምትነካው በላይ ያስረዳል። ይሄ መሬት እውነት እንዳልሆነ እንደሚያረጅና እንደሚያልፍ ማን ያስረዳ? እምነት። መች ፈርሶ ያውቃል? መሬት ገና ነው እኮ፣ አልፈረሰም። የተጠቀለለ ሰማይና ምድር እኮ የለም ገና እኮ ነው የሚጠቀል። እንደሚጠቀለል እርግጠኛ ነኝ። ማን ያስረዳ? እምነት ይሄ ሰማይና ምድር እንደተፈጠረ በእምነት ዓለማት እንደተፈጠሩ በእምነት ዓለማት እንደሚወገዱ በእምነት አባቶች ወይንም እናንተ ያዛችሁ ትርጉም ሽማግሌዎቹ የተመሰከረላቸው በዚህ ነው በምን በእምነት ፌዝ ፔስቲስ ሚልካ ፔስቲስ በእግዚአብሔር ላይ ፉሊ ይደገፋሉ እግዚአብሔር የፈጠረው ከተማ አለ ሰማይ የፈጠረው ብቻ የሰራው እና ይወርዳል መሰሉት የተባልነው ይህንን ነው ይህን ሰውዬ ይህን ሰው እንደዚህ አመነ። አዎ መሰሉት፣ ኢሚቴት አርጉት። ክብር ለኢየሱስ ይሁን። በቃ በትጋት ነው መሬት ላይ የሚሰራው። እግዚአብሔር በሰጣችሁ ነገር ላይ እንግዳውን ውስጥ እግዚአብሔር ባልሰጠው ነገር ላይማ ሲጀመር ምንማን ባለቤት ያደርገዋል። እግዚአብሔር የሰጠህ ነገር ላይ እንግዳ አይ ሂያጅ ነኝ። የሚመጣ ጌታ ከሰማይ አለ የተሰራ ከተማ ይጠብቀናል። አባቶቻችን ይህንን ያመኑት እናንተ በእምነት ምሰሏቸው።